ተመለሰ በአሁኑ በአማራ ክልል ውስጥ በምትገኘው በቀድሞ ጎጃም ክፍለ ሀገር አነዳድ ወረዳ ውስጥ ዳማ ኪዳነ ምህረት በምትባል መንደር በ1946 ዓ ም እንደተወለደ ይነገራል። በ1958 ዓ ም የእናቱ ሞት ተከትሎ ወደ አዲስ አበባ የመጣው ሙሉቀን ወደ ሙዚቃው የገባው ገና በ13 ዓመቱ አፍላ ጉርምስና እንደነበርም ይነገራል። ባጎቱ ስም የሚጠራው ሙሉቀን መለሰም የተወለደው ከአቶ ታምሩ ጥላሁን መሆኑን በአንድ ወቅት ሲናገር የምስል ስም ሳልቀይር መቅረቴ ይቆጨኛል ብሎ ነበር። ሙሉቀን ከእናቱ ሞት በኋላ ሊያሳድጉ ወደ አዲስ አበባ ያመጡት አጎቱ አቶ መለሰ በመማሪያ ደብተሩ ላይ ሙሉቀን መለሰ ብለው ከጻፉ በኋላ ነበር። በአጎቱ ስም መጠራቱን እየቀጠለው ሙሉቀን የሙዚቃ ስራውን የጀመረው አዲስ አበባ ውስጥ በሚገኘውና በዘመኑ ታዋቂ በነበረው ፓትሪያርክ ሉምባ ናይት ክለብ ውስጥ ነው። ሙሉቀን እንደ በርካታ ኢትዮጵያውያን ዘመናዊ ሙዚቀኞች ሁሉ ሙዚቃው ዓለም የተሳበው በድምፃዊ ጥላሁን ገሰሰ አይቶ መሆኑና ለረጅም ጊዜ እርሱን እያስመሰለም ሲሰራ መቆየቱን በተደጋጋሚም እየናገር ነበር። ሙሉ ለሙሉ በሙዚቃ ስራ ውስጥ በመሳተፍ ከመጀመር ከመጀመር ከፓትሪያርክ ሉምባ በኋላም በተለያዩ የአዲስ አበባ የምሽት ክለቦች ሲሰራም መቆየቱ አይዘነጋም። በመቀጠልም የፖሊስ ኦርኬስትራ አባል እንደነበር አይዘነጋም። ፖሊስ ኦርኬስትራ በነበረበት ወቅትም አምባጎይ ሎሚ መስሎ፣ የዘላለም እንቅልፍ፣ እናቴ ስትወልደኝ መቼ አማከረችኝ፣ ያ ልጅነቴ የተሰኘና ሌሎች በርካታ ተወዳጅ ሙዚቃዎችን ተጫውቷል። ሙሉቀን ፖሊስ ኦርኬስትራ ውስጥ ለሶስት ዓመታት ካገለገለ በኋላ እንደገና በምሽት ክለቦች መጫወት ችሎ ነበር። ከፖሊስ ኦርኬስትራ በተጨማሪ 1975 ዓመተ ምህረት ድረስ ባሉት አመታት የኢኬዌተርስ ከሙላቱ አስታጥቄ ጋር ከሮድሃ ዳህላክና ኢትዮ ስታር ባንዶች ጋርም መስራት ችሉ ነበር። በኢትዮጵያ ሙዚቃ ታሪክ ለአድማጭ ተመልካች ምነው ከረፈደ፣ አንቺን መሳይ ቆንጆ፣ ሰውነቷ አይኔ ይዋ፣ ናኑ ናኑ፣ ነይ ሰላበይ፣ ድማሟ ጎኔ፣ ገላዋ ነይ፣ አይናማ ወዳጂ፣ አካል ገላገላ፣ ወዳጅች ነበር የሚሉም ተወዳጅ ሙዚቃዎችን ማድረስ ችሎ ነበር።

ሙሉቀን መለሰ ከሙዚቃው አልፎ ተርፎ በስፖርቱ ዓለምን በኢትዮጵያ እግር ኳስ ታሪክ ሁሉንም ድሎች የተጎናጸፈውን ቅዱስ ጊዮርጊስን ከመደገፍ በላይ በክለቡ ተንቀራና ተፎካካሪ ለማድረግ በገንዘብ ለመደገፍ የራሱን አስተዋጽኦ በማድረግም አሻራ ማሻርፍ የቻለ ድምፃዊ ነበር። በኢትዮጵያ ሙዚቃ ወርቃማ ዘመን ዘፈኖች አን መሃል አንዱ መሆንም ችሎ ነበር። በ1960 እና በ1970ዎቹ በርካታ ዘመናዊ ዘፈኖች የታዩበት ወቅት ወቅት ነበር። ሙሉቀን ሙሉቀን መለሰ ለየት የሚያደርገው ቢኖር ባህላዊ ከዘመናዊ በማዋሃድ ኢትዮጵያን ሙዚቃ ለማሳደግ ያደረገው ጥረት አይዘነጋም። ሙሉቀን ለመጨረሻ ጊዜ የተጫወተው ሙዚቃ ነይ ነይ ወዳጅ የተሰኘ የሙዚቃ ሙያ መሆኑን የሙዚቃ ሙያ ባልደረቦቹ በአንድ ወቅት በሰጡት ቃለ ምልልስ ተናግረው ነበር። ሙሉቀን 17 ዓመት ያህል በሙዚቃው ህይወት ውስጥ ሲቆይ ከድምፃዊ በቅድሚያም አለማየሁ እሸቴና የምኒልክ ወሰናቸው አድናቂ መሆኑን በአንድ ቃለ ምልልስ ተናግሮ ነበር። ከርሱ ባሻገር የብዙነች በቀለ፣ የሂሩት በቀለ፣ የመሐሙድ አህሙድ፣ የጥላሁን ገሰሰ አድናቂም እንደሆነም ይናገር ነበር። ከ17 ዓመት የድምፃዊነት ህይወት በኋላ ሙሉቀን ዘፈኑን ያቆመው ወደ መንፈሳዊ ህይወት በማተኮር ነበር። ምንም እንኳ ሙሉቀን መለሰ ሙዚቃውን ከተወ አርባ ዓመታት ሊሆነው የተቃረበ ቢሆንም ከስርት በፊት የሰራቸው ሙዚቃዎች ዘመናትን በመሻገር አሁን ድረስ በተለያዩ ትውልዶች ተወዳጅና የሚደመጡ ሙዚቃዎችን አሳርፎ አልፏል። ሙሉቀን መለሰ በአሜሪካ ሀገር በዋሽንግተን ዲሲ ሙሉ ጊዜውን የፕሮቴስታንት ሃይማኖት አገልጋይ በመሆን ያለውን ድንቅ ችሎታ ላመነበትና ለሚያምንበት ሃይማኖት አውሎ እጹም ድንቅ ድምፁን ካላቸው መንፈሳዊ ዘማሪዎች አንዱ መሆንም ችሎ ነበር። አንጋፋው ሙዚቀኛ ሙሉቀን መለሰ ማክሰኞ ሚያዝያ 1 ቀን 2016 ዓ.ም ከዚህ ዓመት ዓለም በሞት ተለይ በኢትዮጵያውያን የማህበራዊ ሚዲያ መድረኮች ላይ ዋነኛ መነጋገሪያ ሆኑ። በርካቶች ከሙዚቃው ጋር ያላቸውን ትዝታዎች እና ትልቅ ሀዘናቸውን ገልጸውለትም ነበር። ስራዎቹ ሁሌም በልባችን ይኖራሉ።